እንግዲህ ኮርዳይት እንትን ዛሬ ሰንበት ነው። በሰንበትን እስኪ ትንሽ ዘናን ብል ፈታን ብልብል የመጣ ነው። ውሏችሁና አዳራችሁ ሰላም እንደሆነላችሁ አልጠራጠርም። ዛሬ እንግዲህ ለየት ባለ ፕላትፎርም ነው የመጣሁት። ትናንትናም እንደዚህ ነው የወጣሁት። እንግዲህ ያው ሴራው ተረጋግጧል ነው የሚለው። አንዳንድ መረጃዎችን ጆሯችንን ጥለን ስናዳምጥ ነበረ። ሁኔታዎቹ በግልፅ ወጥቷል አላማውም እንደነበረ ታቀሉ የነበረውም እንደነበረ የህዋትና የሻቢያ ሴራ ኢትዮጵያና አገር ወጣት ውልድን በመግደል ጉዳይ ላይ ምን ያክል አዝሮና ጥምዘው እንደመጡብን ደጋግመን አይናችንን ገልጠን ተከላክለን ነበረ። ያው እንግዲህ በተባሉ መሰረት ሚስጥሩ ይወጣል ያለው ሁላችሁም ሰላም ብያለሁ። የገባችሁትን ያያችሁን ያለሁት እንግዲህ ምንድነው አሁን ለቅሶ አያስፈልግም። ይየ ለቅሶ ይቅርታ ማረኝ የለም ይቅርታ የሚባለው እኔ አለው ይቅርታ የሚባለው የኢትዮጵያ ህዝብና የጠፋው ትውልድ ነው። ልታጠፉት የነበረው ትውልድ ነው። እነሱን ይቅርታ ጠይቁ። ወጣችሁ፣ በይፋ ሴራችሁን አጋልጥነዋል። የዚህ ድርጊት ባለቤት ደድብና ሰግጥ ባለቤቶች እነማን እንደሆኑ በግልጽ ታውቀዋል። የዚህ ድርጊት የዚህ ስራ ልጁ ኤዶናይ ከፊት ቀረበ እንጂ የድርጊቱ ባለቤት ብዙ ነበሩ። በጣም ብዙ ነበሩ። የሃይማኖት ሰዎች አሉበት፣ የፖለቲካ ሰዎች አሉበት፣ ህወሓት አለበት፣ ሻቢያ አለበት፣ የውጭም እጅ አለበት። ተቀነባብሮ ነበር ስራ የተሰራ የነበረው። የጥቁር ማቅ ኦፕሬሽን ብለው ጥቁር አልብሰው በኦርቶዶክስ የመጡ አባቶች ሁሉ የውጥ መጥተዋል። እዛ ውስጥ የነበሩበት ብዙ የፖለቲካ ፓርቲዎች ህዝባዊ የንቢተኝነት ስርነቀል ለውጥ ኢትዮጵያ ውስጥ ለውጥ እናመጣላ ሆኑ እጃቸው አለበት በሙሉ ጋ ሊጋልትም ህወሓትና ሻቢያዎች በይፋ ወጥተው የጨፈሩ በቃ የመጨረሻውን ልንገባ ነው ቤተ መንግስት ብለው ሲቀደዱ የነበሩበትም መረጃው ወጥቷል። መንግስት ጋር ልጁ ፊትለፊት ቀረበ እንትን የሆኑ መጫወቻው፣ ጨዋታ ግን ከጀርባ ነበር የነበረው። ሰግጥና ድድብ በዚህ ምክንያት ነው እንግዲህ ክፍለ ሀገር ደረጃ ድረስ ሄደን ቱር እናደርጋለን ብለው እንደገና የአዲስ አበባ አልበቃ ብለው ክፍለ ሀገሩን ጭምር ዞሮ ሊበክሉት ነበር። ለክፍለ ሀገር መስተዳድሮች እና አዛዦች በሙሉ ተዛስተላልፎላቸዋል። ለአስተዳደሩ ብቻ ነው የተላለፈው፣ ለክፍለ ሀገር ለህዝቡም ጭምር ነው የተላለፈው። ገና ከአይሮፕላኑ ከመኪና ቱር ስትደርሱ ማህበረሰቡ ወጥ ከቦይ ያጥፋቸዋል፣ ከቦይ ይጨፈጭፋቸዋል። በዚህ ጉዳይ ላይ ቱር አርጋለሁ ብር የምትነሳ በሙሉ የሚጠብቅህ ምን እንደሆነ አውቀህ ነው የምትነሳው። መመሪያው ተላልፏል፣ ለመንግስትም ተላልፏል፣ ለክልልም ተላልፏል፣ ለማህበረሰቡም ጭምር ተላልፏል። ሞክር እንደ አዲስ አበባ ሌላው ክልል ሄደ ሰግጥና ደድ ብላለሁ ብለህ ብትል የሚጠብቀን ከማህበረሰቡና ከመንግስት ተጠብቃለን። በዚህ ጉዳይ ላይ መንግስት፣ ማህበረሰቡ ለሰጣችሁ ነገር በጣም ከልብ እናመሰግናለን። የማጣራቱ ጉዳይ የማጣራቱ ጉዳይ ሲሳካ ሲጣራ በማጣራቱ ውስጥ በኦርቶዶክስ ስም በኦርቶዶክስ ካባ የለበሱ ዲያቆን ቀሲስ አስተማሪ ምሁር የተባሉ ካባውን የለበሱ የጥቁር ማቅ ኦፕሬሽን ዘመቻ ኃላፊዎች ሁሉ እንዳሉበት ሰምተናል። በደድብ ውስጥ እነሱ ካባቸውን ያወልቃሉ፣ ቀሚሳቸውን ያወልቃሉ፣ ቆባቸውን ያወልቁና ተላጭተው ይገባሉ። የእነሱ ጉዳይ እየጠራ ነው ያሉ ኦርቶዶክስ አጋልጭ ተብላለች ቤተክርስቲያን ተራሱ የሚያጋልጠው ጉዳይ ይሆናል። ስለዚህ ውስጥ አገባብት ሌላ የፖለቲካ ፓርቲዎች በዚህ ጉዳይ ላይ ኢንቮልቭ ያደረጋችሁ የልደቱን ትግል ስልት ተከትላችሁ በአርባአምስት ቀን መንግስት እንገለብጣለን ያለውን መመሪያ ተቀብላችሁ ገንዘብ ተልኮላችሁ በስግጥና በደድብ አማካኝነት ለውጥ ልታነሱ ያሰባችሁ እነማን እንደሆናችሁ በይፋ ዝርዝራችሁ ለመንግስት ቀርበዋል። እናንተ ያው ከመንግስት ጋር ትነጋገራላችሁ። ከያላችሁ ስትጠሩ መጋብ ነው ስልካችሁ ተላልፋ በስትጠሩት ቀርቡና ስትገረፉ ታወራዋል የሚለበለ እሱን እያዳመጣችሁ ማን እንደላካችሁ፣ ስንት ብር እንደተቀበላችሁ፣ ዓላማችሁ ምን እንደነበረ፣ ማንን ልታደድቡ እንደነበረ፣ ማንን መስሪያ ቤት ልታቃጥሩ እንደነበረ፣ ማንን ለውጥ፣ ማንን ትምህርት ቤት፣ ማንን መስጊድ እንደሆነ እሱ ስትገረፉ ታወጣላችሁ። ይሄ ግልጽ ነው። በዚህ አጋጣሚ ላይ ግን መላውን ኢትዮጵያ ሕዝብ በጣም በጣም በጣም በጣም በጣም በፍቅር አከብራችኋለሁ። ባህላችን ካልቸራችን፣ ጨዋነታችን፣ አንድነታችን፣ ክብራችን ተናጋ ብላችሁ ድምፃችሁን ከፍ አድርጋችሁ ለታገላችሁ በሙሉ ክብር ይገባችኋል። ከፍተኛ ክብር ይገባችኋል። አሁን ለየ ወዳጅና ጠላት የለየበት ሰዓት ላይ ደርሰናል። ይሄ ነበር የምፈልገው እኔ ይሄ ነበር ብብታችን ውስጥ ናቸው ያሉት። አብረውን ነው የሚበሉት፣ አብረውን ነው የሚጠጡት፣ አብረን ነው የምንኖረው። ማሊያ ለስ ለብሰው ነው እኛን መስለው ነው የሚጫወቱት። ተልኳቸው ሌላ ነው። የብብት ቅማል ብለናቸዋል። ጠቅላይ ሚኒስትር ዶክተር አብይ የሙቀጫ ልጆች ብለዋቸዋል። ለዚህ ነው ዛሬ የአድዋ ልጆች በሙሉ እየጨፈሩ ነው ያሉት፣ ሰግጥ እያሉ ሻቢያ በሙሉ እየዘፈነ ያለው እየጨፈሩ ነው ያሉት፣ መሀል አዲስ አበባ ላይ አሁን የሰግጥና የደድብ ፖለቲካ በየቦታው በየቡና ቤቱ ሻቢያና ዋት ብቻ የሚጨፍረው ለምን ሆነ? አይጨፍርም ለምን አማር አይጨፍርም? ለምን ጉራጌ ለምን አፋር አይጨፍርም? ለምንድነው ተለይተው ትግራዋይዎች ብቻ የምትጨፍሩት? በዚህ ጉዳይ ላይ አጀንዳችሁ ቤተ መንግሥት ነው። እዛ ተቀብረሃላ፣ እዛ መንተፋነት አቅቶሃላ፣ እዛ እርስ በርስ እየተባላህ ነው። ኳሱን ወጥሮ በመቀሌ ገብቶሃላ፣ ኳሱን ወጥሮ አስመራ ገብቶብሃላ። ስለዚህ ነው አሁን በዚህ ሰበብ ልክ አዛኝ ይመስላችሁ፣ ለደሃሩ መስላችሁ፣ ለወጣቱ ሐሳቢ ይመስላችሁ፣ ገባችሁበት በደካማ ጎኑ መግባታችሁ ነበር። ለዚህ ደግሞ ምን አረጋችሁ? ታዋቂ ሰዎችን አስከተላችሁ፣ ከፊት አረጋችሁ። የሃይማኖት አባቶችን ከፊት አስቀደማችሁ፣ ደሃን ከፊት አረጋችሁ። ነገዳችሁበት፣ ነገዳችሁበት። ሁለት ፀጉር ያደረገ አርቲስት ከፊት አወጣችሁ፣ ሱፍ ልብስ አልብሳችሁት። የታወቁምና ከብራችሁ፣ ትልልቅ አርቲስቶችን ነገዳችሁ፣ በገንዘብ ጋዛችኋቸው። መሸጥ ይችላሉ እነሱ ይሸጣሉዋ።

ይቅርታ ም ራሱ ቋንጀት በላይ ነው። ይቅርታ ራሱ ሚሽን ነው ለኔ። ሌላ የምትጫወት ያሰብክበት ጫወት አለ፣ ብዙ ካርታዎች እጅ ላይ ያለ መጫወቻ ካርታዎች አሉ። ከነዙ በአንዱ ሞክራል፣ አልሳካል፣ ፌል አርጋል። ሁለተኛውን ፌል አርጋል። ሶስተኛውን ፌል አርጋል። አራተኛ አንድ ድላለች፣ ራስን ካለበት ቦታ ማግለል፣ ይህንን ሚሽን የሰጠን ሰው ወይም ተቋሚኑ ድርጅት አጋልጠ መስጠት፣ ለምን እንዳሰብከው መናገር የበከልከውንና የአዋራርከውን ትውልድ መመለስ እንደዚህ ስታደርግ ብቻ ነው ምንድነው። ከዛ ውጭ ግን ብታምንም ባታምንም ማንም አለ። ህወሓት ይበላል ህወሓት ብቻ እራስዎች ይበሉሃል። ሻዕቢያ ይበላሃል። እመነኝ። ይሄንንም ሚሽኑን ሰጥተው ከአሜሪካም ይሁን ከካናዳም ይሁን ከየትም ይሁን ሚሽኑን የሰጡ ሰዎች ይበሉሃል፣ እየነገርኩ ቤትም የምትሄድበት አሁን ለማሰብሰብ ለማደልደር በቃ ተውት፣ ሰግጣት በሉ። ከዚህ በኋላ ህይወት አደጋ ላይ ነው። ይህ ሁሉ አይዋጣም፣ አይዋጣም። እኛ የምንፈልገው ሶርሱን ነው የምንፈልገው። ቤተ ክህነት ውስጥ ውስጥ እንዴት ተገባ? እንዴት ተገባ? ቤተ ክህነት ውስጥ የቤተ ክህነት አባቶች የተባላችሁት ለዚህ የምትከራከሩ አባቶች እነማናችሁ? እናንተ ትናንትና ጥቁር ማቆፕሬሽን ማልበስ ስታዙ የነበራችሁ ዛሬ መስቀሉን አንጠልጥላችሁ ቀሚስ ለብሳችሁ፣ ቆብ አድርጋችሁ ልጁ ታውቋል። ልክ ነው እንከተለዋለን፣ አይዞ ምናምን እነማን ናችሁ እናንተ? እናንተና የቆናው ሲኖዶስ አጣርተ መረጃ ስጠም ብለን ለበስሎጠቅነው ለዚህ ነው እኮ የእናንተ ፋይል መመመር አለበት። ቀሚስ ስለለበሳችሁ አለም፣ ቆቡ ስላጠለቃችሁ አለም። ትናንትና በጥቁርማ ኦፕሬሽን ሀገር ልትበቱ ነው የበራችሁ አባቶች ናችሁ እናንተ። አባት አላችሁ ምን ድድቦች ናችሁ እበትም ብዬ ብገልጻችሁ መብት ይሆን። ምክንያቱም እናንተ ፈጣሪ አምላክ የማያቃችሁ በሚሽን ውስጥ ያላችሁ የበግ ለምድ ለብሳችሁ ቤተ ክርስቲያን ውስጥ የተቀመጣችሁ እናንተ ናችሁ። ትውልድ ልታጠፉ የተዘጋጃችሁ። እናቃለን ብዙ ሚስጥር ቤተ ክርስቲያን ውስጥ እናቃለን። በጣም ብዙ ሚስጥር ያለው አባቶች ላይ ነው ያለው። ዛሬ ግን በይፋ እየወጣችሁ እያየናችሁ ነው። እኛም ደስ ብሎናል። እንኳን አየናችሁ ነው ብሎናል። ስለዚህ ይሄ ታላቅ ስራ ነው። መንግስትን በዚህ በከፍተኛ ሁኔታ እናመሰግናለን። የክፍለ ሀገር ሰዎች በዚህ ጉዳይ ላይ እነዚህን ቱር የሚያደርጉትን ሰዎች እንግዲህ ከመጡ እንዴት እንደምታስተናግዷቸው መረጃውን ከእናንተ እንቀበላለን። ከዚህ ውጭ ግን አበድን እና የኢትዮጵያ ሕዝብ በጣም አኩርታችሁኛል። በጣም ደስ ብሎኛል። እንዲህ ስንተባበር ጠላት አይተፋፈም። ይሄ ነው የሚፈልገው ከኛ ይሄ አንድነት ነው የሚጠበቀው ከኛ። ሌላው ተዉት። ሌላው እንደሚሽኑ ሚሽኑን አፈርድም እያበላን እንመልሰዋለን። ስለዚህ በርቱ ምላችሁ አሁንም እንኳን ደስ አላችሁ ነው ምላችሁ። ይህንን ጉዳይ በስፋት ይዤ የተሰራውን ስራ የታሰበውን ስራ የታቀደውን ስራ ምን እንደነበረ ከዚህ በኋላ እንደገና ደግሞ ቆዳ ገልብጠው እንዴት ሊመጡ እንዳሰበ ጠቅላላ አዘዙ ይዤበት እመጣለሁ። ለጊዜው ግን ባለድርሱ ናችሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኩ ሚስጥሩ እጃችን ላይ ተገልብጦ ወጣ። ይሄ ነው እንግዲህ ዋናው የወጣውበት ይሄ ነው። በጣም ደስ ብሎኛል። አሁን አሁን አንድ ቦታ ላይ አንድ ክፍለ ሀገር ሊሄዱ ብለው የክፍለ ሀገሩ ሰዎች ደውለው እግራችሁን እንዳታነሱ ብሎ መለሷቸው አሉ። የድድብና የሰግጥ ቱሮች እግራችሁን ታነሱትና ብሏቸው ገና ከተማ ሳይገቡ መንገድ ላይ ነው የሚጠብቋቸው ላያጠፏቸው። እና ይሄንን ተደውሎልኝ አሁን የተነገረኝ እንግዲህ፣ ሌላውንም ክልል ደግሞ እንደዚሁ ሁላችሁም እንደምታደርጉ እኔ ምናልክ ሲጀምር ልጁ ማን ነው? የማንን አጀንዳ ይዞ ነው? አይ በቃ ተጋለጠ። እንደሱ ናቸው። ከላይ ነው የተላከው እና የውጭም እጅ ያለበት እየተባለ ነው ያለው። እሱ ያ እንዲጣራጣ ቀዳደኛ አንገታት አንልም፣ ዝም አንልም። ሁሉም ነገር እናጣላለን በሂደት እና ይሄን ያለው ለማንኛውም ግን ለዛሬ ትልቅ የምስራች ነገራችሁ። የሃይማኖት አባቶች፣ አርቲስቶች፣ ትልቅ ባለስልጣኖችም ሆኑ ምንም ሆኑ በዚህ ጉዳይ ላይ እጃችሁ የገባ በሙሉ

ይሄንን እምቢ ብሎ እንዴት አድርጎ ከአጠገባቸው ጥሏቸው እንደወጣ ዛሬ ማስረሻ ተከትሎ መአት የፋኖር ልጆች ይገቡ ነው ያሉት። እያንዳንዳቸው ከሻቢያ የተለካቸው ምት እየተናገሩ ነው ያሉት እ አለ ፌስቡክ ላይ ግቡ ሸር ያርኩላቸው ፌስቡክ ላይ አለ እያንዳንዱ ይሄ ነው። ስለዚህ ይሄም የሰግጥ አላማ ከእንደዚሁ ከጁንታ ከሸኔ ከፋኖ ከሻቢያ ጋር የተነካከለ ሙሉ መረጃውን ይወጣው፣ ሙሉ መረጃውን ይወጣው። ለዚህ ነው ህዝባዊ እንቢተኝነት። የዲ አፍሪካ የሃፓ ስብሰባ ለምን ተዘረጋ? አላወቃችሁ? ለምን ተዘረዘው? የዲ አፍሪካ የሃፓ አንዱ የፓርት ነበር የነበረበት አንዱ አመጽ የነበረው ይሄ ነበር። የሃፓ ስብሰባ ያደረጉ ዲ አፍሪካ መንግስት በርቀት አይን ያየ ስራ ይሰራ ነው ያለው። ውስጥ ነው ሰው እየተከታተለ እየለቀባቸው ነው ያለው ስለማይነገር ነው። ለማንኛውም ይሄንን በስፋት መጣበታለሁ። በርቱ፣ አሸንፋችኋል። እንኳን ደስ አላችሁ። በሌላ ፕላትፎርም ስወጣ ድረስ ይህን መልክ ካሰበች በዚህ በቃኛል። እናመሰግናችኋለሁ። ወዳችኋለሁ። ሰላማችሁ ይብዛ።